የአሜሪካ ዛቻና የሕወሓት ግርግር በአምሌ 2013 ዓ ም ደብረ ጽዮን ገብረ ሚካኤል ወደ መቀለ ከተመለሰ በኋላ ረዘም ያለ ቃለ መጠይቅ በአማርኛ ሰጥቶ ነበር። ከበረሃ መጡ፣ ከጫካ ወጡ ይሉናል እና ከሪዞርት እንውጣ፣ ትግል ላይ ነው እኮ የከረም ነው በማለት በሰጣት በዚያች ዝነኛ ንግግሩ ከትግራይ ካባርናቸው በኋላ መሠረታዊ አገልግሎቶቻችንን ዘግተዋል ባንክ

ስልክ፣ መብራት፣ ትራንስፖርት፣ እርዳታና ነዳጅ ዘግተው ተኩስ አቁመናል ብለዋል። አንቀህ ተኩስ ማቆም የለም። እነዚህ መሠረታዊ አገልግሎቶች ካልተለቀቁ እንደመስሳቸዋለን። እንደራደር ካሉ እነዚህን አገልግሎቶች ይልቀቁና ለመደራደር ዝግጁ ነን ብለው በአደባባይ ያውጁ፣ ካልሆኑ ያላቸው ዕድል መደምሰስ ነው። እንደመስሳቸዋለን አለ በትግራይ ቴሌቪዥን። መሠረታዊ ጥያቄ

ከደመሰስከው በኋላስ የሚለው ነበር አላብራራው። ጌታቸው ረዳም እኛ ፒያሳ ላይ ፎቶ የመነሳት ናፍቆት የለንም፣ ወደ ትግራይ የሚተኩሱ ጣቶችን ግን ከገቡበት ገብተን እንቆርጣለን። መንግሥት ሆነን ሀገር የመምራት ፍላጎት ግን የለንም አለ። ይህ ኢትዮጵያን ሊያፈርሱ ነው እየመጡ ያሉት ለሚለው የአብይ አህመድ ቡድን ጥሩ መቀስቀሻ መሣሪያ ሆኖ አገለገለ። ጠላቶቻችንን እስከ ሲኦል እንከተላቸዋለን በማለት

ለኒውዮርክ ታይምስ የሰጠውን ቃል ደግሞ የብልጽግናው ምዕመኖች ኢትዮጵያን ለማፍረስ እስከ ሲኦል እንሄዳለን አለ እያሉ አስተጋቡት። አሜሪካኖቹ መንግሥት የመሆን ፍላጎት ከሌላችሁ እንግዲያውስ የጸጥታውን ሁኔታ እናንተ ተቆጣጠሩት፣ የእናንተ ሰራዊት የተሻለ በቃት ስላለው የሰላምና ማረጋጋቱን ሥራ ይስራ፣ ፖለቲካውን ለአማሮቹና ለኦሮሞዎቹ ልቀቁላቸው የሚል አማራጭ ያመጡት ከዚህ በኋላ ነበር።

ሕወሓት ስለዚህ የሰጠው መልስ አጭር ነበር የፖሊስ ተግባር ጊዜ እንድቀጥል ፍላጎት የለኝም አለ የፖሊስ ተግባር ያለው ሰላምና ማረጋጋቱ በእናንተ ሰራዊት ይመራ የሚለውን የአሜሪካ ጥያቄ ነው አሜሪካኖቹ ልጃቸው አብይ ለውርደት እንደዳረጋቸው ያውቁታል እሱን ጠቅላይ ሚኒስትር በማድረግ ትልቅ ሚና የተወጡትና በአብይ የግል ጉዳይ ሳይቀር ጣልቃ እየገባ ሲባክን የነበረው ማይክ ሬነር

ከ2010 እስከ 2013 ዓ.ም ተመረጠ በኢትዮጵያ የአሜሪካ አምባሳደር የነበረው። እሱ ሳይቀር በኮንግረስ ቤት ከባድ ወቀሳንም ተከናንቧል አብይ በተለይ ከኢሳያስ አፈወርቂ ጋር ገጥሞ ጥቅማቸውን የሚጻረር ተግባር ውስጥ ከተሰማራ በኋላ ብስጭታቸው አይሏል ሆኖም ከድርጊቱ እንዲመለስ ደጋግመው መክረውት ነበር አልሰማቸውም ሽንፈቱን ደግሞ እያዩት ነው ሰራዊቱ እየተናደ እሱም ልቡ እየራደ ነው

ለዚህ ነበር መሸሻ አዘጋጅተው ወደ ፈረንሳይ ቅኝ ግዛት ሀገራት ሂድ የሚል ምርጫ ያቀረቡለት። እነሱ ይህን በሚሉበት ጊዜ ግን ሕወሓት ምንም አይነት ፖለቲካዊ አጀንዳ ሳይዝና የፕሮፓጋንዳ ሥራ ሳይሰራ ነበር የትግራይን ሰራዊት ደብረ ብርሃን ጫፍ ያደረሰው። የወቅቱ የአሜሪካ መንግሥት መልእክተኛ ጄፍሪ ፌልድማን በዚህ ጊዜ ሐሳብ ቀየረ። ይህ ልምድ ጠገብ ዲፕሎማት የሕወሓትን ፖለቲካ ቢስነት ተረዳ።

በህዝብ ቅቡልነት እንደሌለው የሀገሪቱን ልሂቃንና ህዝብ ለማሳመን ምንም ጥረት እያደረገ እንዳልሆነ አስተዋለ። በዚህ መልኩ ወደ አዲስ አበባ የሚደረገው ወታደራዊ ጉዞ ከተሳካ የሚፈጠረውን ህዝባዊ መተላለቅ ተገነዘበ። ወዲህ ደግሞ የአብይ ወታደራዊ ሽንፈት በየቀኑ እየባሰበት ነው። በዚህ ጊዜ ነበር ለስደት ያጨውን ጠቅላይ ሚኒስትሩን አድኖ ወደ ፖለቲካው ድርድር እንዲገባ መግፋት የጀመረው ከስግብግቡ ጁንታ ጋር

ለድርድር አልቀመጥም ሳልደመስስ ወይም ሳላስር ከነዚህ ጋር እንደማልደራደር የኢትዮጵያ ህዝብ ይወቅልኝ ሲል የነበረው አብይም ለድርድር ዝግጁ ነኝ አለ። የክፉ ቀን ወዳጁን ኦባሳንጆንም ከፊት አስቀድሞ ብቅ አለ። ከአንድ ዓመት በፊት ጦርነቱ በተጀመረ በ24ተኛው ቀን ነበር ህዳር 18 2013 ዓ ም ችግሩ በድርድር ለመፍታት የዲፕሎማሲ ጥረት የተጀመረው።

በወቅቱ የቀድሞዋ የላይቤሪያ ፕሬዝዳንት ኤለን ሰርሊፍ የምትመራውና ራሱ ባሳንጆም ያለበት የአፍሪካ ልዑክ ወደ አብይ ቢሮ ለምልጃ ገብቶ ነበር። ጠቅላይ ሚኒስትሩ ግን ፈቃደኛ አልነበረም። እንዲያውም አንድ የሕወሓት ሰው አግኝቶ የሚያናግሩ ከሆነ ከእነሱም ጋር ሊጣላ እንደሚችል አስጠነቀቃቸው። የውስጥ ጉዳይ ነው፣ በሉዓላዊነቴ ላይ ጣልቃ ትገቡ ዘንድ አልፈቅድም አላቸው። የአብይን አላዋቂነትና እብሪት ያስተዋሉ ጸሐፊዎች ሀው ኢትዮጵያ ኢዝ

አንደር ማይኒንግ አፍሪካን ዩኒን እያሉ ጻፉ። አብይ ስለ ድርድር ደጋግመው የሚጠይቁትን ምዕራባውያንንና ጥቂት ኢትዮጵያውያንን ከማን ጋር ነው የምደራደረው? ከዚህ ጁንታ ጋር ለድርድር አልቀመጥም፣ ተውኝ፣ እኛ ሲነኩን አንወድም ሲል አላግጦ ነበር። ፌዙን ገፋ ሲያደርገውም ደግሞ እኔኮ ጦርነት እየተካሄደም እየተደራደርኩ ነበር

እዚህ ካለው ሕጋዊ የትግራይ ሥራ አስፈጻሚ ሙሉ ነጋ ጋር እየተደራደርን ነበር አለ። እሱ መርጦ ከሾመው ሰው ጋር ለመደራደር ሲቀመጥ እየታየኝ ፈገግል ነበር። ደግሞ እስከ ምስለኔው ጋር የሚደራደር ንጉሥ፣ ከአሽከሩ ጋር የሚደራደር ጌታ ታይቶ ይታወቃል እንዴ? የአብይና የሙሉ ነጋ ግንኙነት እንደዚያ ያለ መሆኑ እየታወቀ ደግሞ ከሙሉ ነጋ ጋር የምን ድርድር ነው ብሎ የጠየቀው አልነበርም።

ጠቅላይ ሚኒስትሩ ግን ስለ ድርድር ሲነሳ በብስጭት መናገሩን አልተወም ድል አድርጌ መጣው ብሎ የሦስት ሰዓታት ዲስኩር ባሰማበት የህዳር 21/2013 ዓ ም ንግግሩ ተደራደሩ ይሉናል ከማን ጋር ከሰይጣን ጋር እኮ መስማማት አይቻልም አባቶቻችን በደማችን ውስጥ ያስተላለፉብን አለመነካትን ነው አትንኩን በማለት ሲናገር በፓርላማው ተጨብጭቦለት ነበር ደጋፊዎቹም ቀኝ እጃቸውን

በግራ ደረጃቸው ላይ ለጥፈው ከአብይ ጋር ወደፊት ብለው ነበር። እንዲያም ሆኖ ተደራደር፣ ተነጋገር የሚለውን ግፊት አልቆመም። አሁንም የጦርነቱ ማቆሚያ ብቸኛው መንገድ ፖለቲካዊ ድርድር እንደሆነ ደጋግሞ የሚነተርኩትን የዲፕሎማሲ ዓለም ሰዎች በመጋቢት 14 2013 እንዲህ ብሎ ቁርጥ ያለ ምላሽ ሰጣቸው። ለትግራይ ህዝብ፣ ለትግራይ ወዳጆች፣ ለተከበረው ምክር ቤት መግለጽ የምፈልገው

ቲፒኤልኤፍ ማለት በነፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጭ አስተሳሰብ ያላቸውና መምራት የሚችሉ ሰዎችን መፍጠር ይቻላል ብሎ ሲናገር በእልህ እጁን በማወራጨት በጩኸት ነበር። ንግግሩን ሲቀጥልበትም እንዲህ ይላል እንበልና

እዚያ የተሸሸጉ አንዳንድ ሰዎች መጥተው መንግሥት ይሆኑ ቢባልና መቀለብ ቢመለሱ በምን አይናቸውን ሚዲያ ላይ ቀርበው እንደ ትናንት መናገር የሚችሉት መልካቸው ስለ ተበላሸ ብቻ አይደለም ሞራልስ ደቋል እኮ ካአሁን በኋላ ፕሬዚደንት እንዴት ይኮናል አይኮንም ኢትስ ጋን ይሄ ታሪክ ነው አይ በፍጹም ብንዋጋም ባንዋጋም አይደገምም እዚህ ውስጥ ያለው እርግጠኝነት የሚደንቅ ነበር

አስገራሚው ነገር መቀለ ቢመለሱ እያለ የሚሳለቅባቸው ጠላቶቹ እሱ ይህንን በሚናገርበት ዕለት ከመቀለ 25 ኪሎ ሜትር ርቀት ከአሉላ አባ ነጋ አውሮፕላን ማረፊያ ብዙም ባራቀ ቦታ ላይ ነበሩ። ደብረ ጽዮን፣ ፈስለ ወርቅ፣ ሁለቱም ጌታቸዎች ወዘተ። እሱ መቀለ አይገቧትም እያለ በሚናገርበት ዕለት የወርቀ ዲኖን ውጊያ አልፈው አድጉ ደምን ተሻግረው ከመቀለ ጀርባ ከሚገኘው ደራጀን ከተባለ ቦታ ነበሩ።

ከተለመደው ውሸቱ በሚመነጨው እርግጠኝነቱ መቀለ ቢመለሱ በምን አይናቸው ነው ሚዲያ ላይ ቀርበው እንደ ትናንት መናገር የሚችሉት? ፊታቸው ስለተበላሸ ብቻ አይደለም እኮ ወዘተ እያለ ተሳለቀ። በኋላ ግን መንግስት የሆኑ ቢባልና መቀለ ቢመለሱ ያላቸው ሰዎች ደብረ ብርሃን ደረሱ። መልካቸው ስለተበላሸ እያለ የተዘባበተባቸው ሰዎች ሪዞርት ውስጥ አልከረምንም ብለው የእሱ መኳኳል እርባና እንደሌለው

ሊያሳዩት ከቤተ መንግስቱ 150 ኪሎ ሜትር ርቀት ላይ ደረሱለት። መንፈቅ ባልሞላ ጊዜ ውስጥ ሁለት ያናገሩት ዱቄት ሆነዋል ያላቸው ሰዎች ያሰማራውን ጦር ዱቄት እያደረጉ ደጃፉ ላይ ተጠኩ። ከዚያም ያኔ አሸንፍ ያለው የድል ጀንበርም ከኔ ጋር ነች ብሎ ባሰበ ጊዜ አይደረግም ያለውን ድርድር ለማካሄድ በድረሱልኝ ጥሪ ኦባሳንጆን አስመደበ። በእርግጥ ኦባሳንጆ ከመመደቡ በፊት

ከዚህ ናይጄሪያዊ ጋር አብሮ በአማራጭነት ተይዞ የነበረው ደቡብ አፍሪካዊው የቀድሞ ፕሬዝደንት ታቦ እምቤኪ ነበር። ሆኖም አብይ እምቤኪ የመለስ ጓደኛና አድናቂ ስለሆነ አይሆነኝም ብሎ የጸሎት ተጋሪውን ኦባሳንጆን መረጠ። ኦባሳንጆ ዓለም ሁሉ ፋይዳ ቢስ ነው ብሎ ያጣጣለበትን የ2013 ምርጫውን መጥቶ የታዘበለትና የተዋጣለት ምርጫ እንደተካሄደ የመሰከረለት በመሆኑ ባለውለታውን ለዚህ በጎ አገልግሎቱ

አዲስ አበባ ሲመጣ የሚያርፍበት ቪላ እንዳበረከተለት ሲነገር ነበር። የአፍሪካ ህብረት ስብሰባ በሚካሄድባቸው ጊዜያትም ከሌሎች ስድስት የኢቫንጀሊካን የአጉሩ መሪዎች ጋር የማለዳ ጸሎት ያደርጋል። እናም አብይ ይህንን ሰው ለአደራዳሪነት መርጦ የድርድር ጥያቄውን ተቀበለ። ወታደራዊ አቅማቸውን የተማመኑት የትግራይ መሪዎች ግን ከማን ጋር ነው የምንደራደረው? ጦርነቱ አልቋል እኮ አሉ። አሜሪካኖቹ

በበጎ አይን የሚያዩትና የኢትዮጵያን ችግር በእውቀት ለመፍታት ያገዘናል ብለው እምነት የጣሉበት ጀነራል ጻድቃን ገብረ ትንሳኤ ነበር። ይህን የተናገረው ደብረ ደብረጽዮን ማዕከለበት የኢትዮጵያ መከላከያ ሰራዊት የምታድነው ከተማ የለም ጦርነቱ አልቋል አለ። ከዚህ በኋላ አሜሪካኖች በይፋ ከአብይ ጎን ቆሙ። የህወሓት ሰራዊት ወደ አዲስ አበባ የሚያደርገውን ጉዞ እንቃወማለን። ይህ ኮሚኒስት ኃይል ሲወገድና

አብይ ወደ ስልጣን ሲመጣ ብዙ ድጋፍ አድርገናል። አሁንም ቢሆን ይህ ግጭት በድርድር ተፈቶ አብይ በስልጣን ላይ ቢቆይ አንቃወምም ሲል ፌልትማን በአሜሪካ የሰላም ኢንስቲትዩት መድረክ ላይ መጥቶ ተናገረ። ከአብይ ወገን መሆኑን የበለጠ ለማስረገጥም ለጠቅላይ ሚኒስትሩ በፕሮፓጋንዳ ሎሌነት ከሚሰሩት ሚዲያዎች አንዱ በሆነው ኢሳት ላይ ቀረበ። በዚያም ይህንኑ አብራራ። እኛ አብይን ስንደግፍ የኖርን እንጂ አንጠላውም።

በጅቡቲ የሚገኘው የአሜሪካ ወታደራዊ ኮማንድም ኢትዮጵያ ውስጥ እየተካሄደ ባለው ቀውስ ላይ እርምጃ ለመውሰድ ዝግጁ ነኝ ሲል መግለጫ ወጣ። ዊሊያም ዛና የተባለው ጀኔራል በቢቢሲ በኩል መጣና በኢትዮጵያ ቀውስ ምክንያት ቀጠናው እየተረበሸ መሆኑን አብራራ። ከዚያም ኢትዮጵያ ሰራዊቷን ከአሚሶ ማስወጥታ ወደ ራሷ ውጊያ ስታስገባው የተፈጠረው ክፍተት፣ የሱዳንና የኢትዮጵያ ድንበር አለመግባባት ያዋለደው ውጥረት፣ የሕዳሴ ግድብ ፖለቲካዊ እውነት ወዘተ

የአካባቢውን ችግር እንደሚያባብሱ ገለጸና፣ እነዚህ ችግሮች ሁሉ በፖለቲካዊ ውይይት መፈታት አለባቸው፣ ያ ካልሆነ ወታደራዊ ምላሽ ለመስጠት እንገደዳለን አለ። ንግግሩ ለትግራይ መሪዎች ምላሽ እንደሆነና የፌልትማን ማብራሪያ ቀጣይ ክፍል እንደነበር ግልጽ ነው። ያለ አንዳች ፖለቲካዊ ግብና ዓላማ ሰራዊቱን ደብረ ብርሃን አጠገብ ያደረሰው የትግራይ አመራር ሀገር ምራ ቢባል ኢትዮጵያን የመምራት ፍላጎት የለኝም አለ።

እንግዲያውስ ወታደራዊ ኃላፊነቱን ውሰድ ሲባል የፖሊስ ሥራ አልሰራም አለ። በቃ ተደራደር ሲባል ደግሞ ጦርነቱ አልቋል እኮ ከማን ጋር ልደራደር አለ። ስለዚህ አሜሪካኖች ወደ አዲስ አበባ የምትገባ ከሆነ እርምጃ ለመውሰድ እንገደዳለን ወደ ማለት ገባ። አሜሪካኖች ከዚህ በፊት የትግራይ ሰራዊት ወደ አዲስ አበባ እየቀረበ በመጣ ጊዜ የነሱን ፓስፖርት የያዘ ብቻ ሳይሆን አሜሪካዊ የሆነ ዜጋቸው የቅርብ ቤተሰብ የሆነን ሰው ሁሉ ከኢትዮጵያ የማስወጣት

ዘመቻ ውስጥ ገቡ። በዚህ ጊዜ ሕወሓት እንደገና መሯሯጥ ጀመረ። ሩጫው ሰርገኛ መጣ በርበሬ ቀንጥሶ አይነት ነበር። በ11ኛው ሰዓት ሰሜን እዝን ለማጥቃት ደፋ ቀና እንዳለው ሁሉ እዚህ ላይ ደግሞ ለሌላ ፖለቲካዊ ሥራ ነበር የተሯሯጡ። በአሜሪካ ተሰምተውም ታይተውም የማይታወቁ ሰዎችን አሰባስቦ የኢትዮጵያ ፌዴራሊስቶችና ኮንፌዴሬቶች ኅብረት ግንባር የሚል ድርጅት ፈጥሬያለሁ አለ። በዚህ አማካኝነትም

ከአብይ በኋላ ያለችውን ኢትዮጵያን እንመራለን ሲል አወጀ። ይህ ግንባር የመመስረት ውሳኔ የዘገየ ብቻ አልነበረም። በአንድ በኩል የማያዋጣና የማይመስል ነበር። በሌላ በኩል ደግሞ በቋቋሙት ጥምረት ውስጥ አንድም ኅብረ ብሔራዊ ድርጅት አልነበርም። ይህ የዋሽንግተን ዲሲ ድርጊታቸው በ1983 ዓ ም በአዲስ አበባ ላይ ያደረጉትን በ2014 እንደገና ለመድገብ እንዳሰቡና የብሔር ድርጅቶችን ለቃቅመው መንግሥት ለመሆን እንደወሰኑ

የሚያሳይ ሆነ። ይህም የብሔር ፖለቲካን እታገላለሁ ለሚለው የመሃል ሀገር ልሂቅ ጥሩ ግብአት ሆነለት። ኖ ሞር እያሉ ጦርነቱ ከአሜሪካና መሰል ምዕራባውያን ጋር እንደሆነ አድርገው ሲቀሰቅሱ ለነበሩት ለናብይም ተጨባጭ ማስረጃ ሆነላቸው። አሜሪካ መንግስት ልታቋቁምልን ነው በማለት እንዲጮሁ እማኝ ሆነላቸው። እናም ሕወሓት ታክሲ ነጂዎችን አሰባስቦ መንግስት ሊሆን ፈለገ። ምዕራባውያን የኢትዮጵያ መንግስት አወርደው

የራሳቸውን ተላላኪ ሊሾሙ ነው የሚል ፕሮፓጋንዳ እንዲሰሩም ጠቅሟቸዋል። ከዚህ ሁሉ በተጨማሪ 46 ዓመታትን በፖለቲካ ፓርቲነት የቆየ ድርጅት 30 ዓመታትን ለሚጠጋ ጊዜ መንግሥት የነበረ ፓርቲ እንዲህ አንድ ታማኝ ወዳጅ ከአገር ቤት አቶ ከስደተኞች ጎራ አጋር ለመፈለግ ዋሽንግተን ድረስ መሰደዱ አስገራሚ ነበር። ደብረ ጽዮን ገብረ ሚካኤል ከዚህ በኋላ በሚዲያ ወጥቶ ያን

በአሜሪካ ተመሰረተ የተባለውን የፖለቲካ ግንባር አስፈላጊነትና ኃላፊነት ለማብራራት ሞከረ። አብይ እንዲኮበልል በውሩ ኬንያታ በተነገረው ዕለት ህዳር 5 2014 ሕወሓትን ጨምሮ ዘጠኝ ድርጅቶች በጋራ አንድ ግንባር መስርተናል። የግንባሩ ተቀዳሚ ዓላማ ጠላትን መጣል ነው። ያንን ወታደራዊም ይሁን ዲፕሎማሲያዊ አቅም አስተባብረ ጠላትን ለመጣል ወስነናል። ይህንን ግንባር ቀደም ብሎ ማቋቋም ይቻል ነበር

የዘገየ ቢሆንም አስፈላጊ ነው የሚል እምነት አለ ሲል አብራራ። ነገሩ የዘገየ ብቻ ሳይሆን ጀንበር ከጠለቀች በኋላ የመጣ ነበር። መቀለ ሆኖ በዋሽንግተን ዲሲ ፖለቲካ ግንባር ለመፍጠር የተሞከረው መፍጨርጨር የአሜሪካንን ልብ የሚሞላ አልሆንም። በመሆኑም እነ ጄፍሪ ፌልትማን አብይን መንግሥት ወደ ማዳን ገቡ። የሕወሓት መሪዎችም እሱም ወደ እናንተ አይመጣም፣ እናንተም ወደ ክልላችሁ ተመለሱ፣ ስትመለሱ

እሱ እናንተን አያጠቃም ሲሉ አዘዙ። በዚህ የአሜሪካ ትእዛዝ መሰል ምክረ ሐሳብ ሁለቱም ከተስማሙ በኋላ ነበር የትግራይ ሰራዊት ወደ አዲስ አበባ የሚያደርገው ማጥቃት አቁሞ ወደ ትግራይ መመለስ የጀመረው። ያለ በቂ ዲፕሎማሲያዊ ተግባር፣ ያለ አንዳች ፖለቲካዊ ሥራ ሰሜን ሸዋን ጨርሶ ኦሮሚያ ሊገባ የተቃረበው የትግራይ ጦርም ከሌሎች ወታደራዊ ስተቶቹ ጋር ተደማምሮ ይመለስ ዘንድ ግድ ሆነበት። ያየ ሰው ሽመልስ ይቀጥላል።